አዲስ የመሬት አገልግሎት አሰጣጥ ተግባራዊ መደረጉን ሰምተናል። ፋይል ጠፋ ቀረ የሚያስብል አሰራር መዘርጋቱም ተነግሯል። በውርስና በሌላ ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተም አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። መሬት ለመግዛት ያሰባችሁና መሬት ያላችሁ በሙሉ ይህ የመንግስት አዲስ አሰራር የሚመለከታችሁ ይሆናል። በውርስና በሌላም ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተ አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ ለማውጣት የመሬት ልማት አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ የጋራ ኮሚቴ አቋቁመው ለመስራት ስምምነት ላይ ደርሰዋል። ከሁለቱ ተቋማት የተውጣጡ የስራ ኃላፊዎችና ባለሙያዎች በተለያዩ ምክንያት ወደ ክርክር መዝገብ የገቡ የመሬት ይዞታዎችና በሁለቱ ተቋማት መካከል ያለውን የመሬት ይዞታ ማህደር ቅብብሎሽ ያለበትን ደረጃ ገምግመዋል። በመድረኩ በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ እንዳይወጡ ማነቆ የሆኑ ችግሮች ተነስተው ውይይት የተካሄደባቸው ሲሆን በቀጣይ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ለማውጣት የሁለቱ ተቋማት የስራ ኃላፊዎች የተሳካ ውይይት ማካሄዳቸውን ገልጸዋል። በመሬት ልማትና አስተዳደር ቢሮ የመብት ፈጠራ ና የይዞታ አገልግሎት ዘርፍ ምክትል ቢሮ ኃላፊ ኢንጂነር ወንዶ ሰንባንጃው ከክርክር መዝገብና ከይዞታ ማህደር ቅብብሎች ጋር የተያያዙ ችግሮችን ለመቅረፍ ሁለቱ ተቋማት ተግባብተው ወደ ስራ የገቡ ቢሆንም አፈጻጸሙ በሚፈለገው ልክ አለመሆኑን አውስተው በቀጣይ የአሰራር ክፍተቶችን በመቅረፍ ከክርክር መዝገብ ጋር የተያያዙ ችግሮችን ለመፍታት ሁለቱ ተቋማት ተቀናጅተው እንደ አንድ ተቋም መስራት አለባቸው ብለዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር ኢንጂነር አሳሳሀኝ ተስፋ በበኩላቸው በክርክር መዝገብ የገቡ ይዞታዎችን ለማውጣት የኪራይ ሰብሳቢነት አስተሳሰቦች እንቅፋት መሆናቸውን ገልጸው ችግሮችን በመቅረፍ በክርክር መዝገብ የገቡ የመሬት ይዞታዎችን ለማውጣት በመልካም ስነ ምግባር የታነጹ ባለሙያዎችን ያካተተ የጋራ ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። ከዚሁ ጎን ለጎን በአዲስ አበባ የሚገኙ ሁሉም የመሬት ይዞታ ማህደሮች ዲጂታላይዝ መደረጋቸውን ሰምተናል። የአዲስ አበባ የመሬት ልማትና አስተዳደር ቢሮ በስድስት ወራት ውስጥ በሰራው የ ሪፎርም ስራ በከተማዋ የሚገኙ ሁሉም የይዞታ ማህደሮችን ዲጂታላይዝ መደረጋቸውን አስታውቋል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ እንዳስታወቀው ከሆነ ቢሮ ከከተማ አስተዳደሩ ጋር በጋራ በመሆን ለስድስት ወራት የሪፎርም ስራዎችን ሲሰራ ቆይቷል። በዚህም በአስራ አንዱም ክፍለ ከተሞች የሚገኙ ሰባት መቶ ሺህ በላይ የይዞታ ማህደሮችን ዲጂታላይዝ የማድረግና እንደ አዲስ ተቆጥረው እንዲታወቁና አዲስ ኮድ እንዲሰጣቸው በማድረግ ተደራጅተዋል ተብሏል። በተካሄደው የሪፎርም ስራ ቢሮ የሚሰጣቸውን አገልግሎቶች የሚያዘመኑ የቴክኖሎጂ ውጤቶች እንዲሁም ደግሞ የሚስተዋለውን ብልሹ አሰራርና ሌብነትን ለመፍታት የሚያስችሉ የህግና መመሪያ ማሻሻያ ስራዎች ተሰርተዋል ተብሏል። የተቋሙን አገልግሎት አሰጣጥ ለማዘመን 27 የሚሆኑ አገልግሎቶችን በኦንላይን መስጠት የሚያስችል ሲስተም ተግባራዊ እንደተደረገም አስታውቀዋል። በዚህም የመሬት ልማትና አስተዳደር ቢሮ የኦንላይን አገልግሎት መስጠት መጀመሩን አውቀናል። የመሬት ልማትና አስተዳደር ቢሮ አገ አገልግሎትን ለማሳለጥ እና ብልሹ አሰራሮችን ለመቅረፍ የኦንላይን አገልግሎትን ሙሉ ለሙሉ መጀመሩን የመሬት ልማትና አስተዳደር ቢሮ ነው ይፋ ያደረገው። ቢሮ በተለይ የመብት ፈጠራና ይዞታ አገልግሎት ዘርፍ ስር የሚሰጡትን አገልግሎቶች ተገልጋዩ ሕብረተሰብ ቴክኖሎጂን በመጠቀም በጊዜና በቦታ ሳይገደብ ፈጣን አገልግሎት የሚያገኝበትን ሲስተም ተዘጋጅቶ ለስራ መብቃቱን አስታውቋል። ሲስተሙን ስራ ላይ ለማዋልም ከተለያዩ ቅርንጫፍ ጽህፈት ቤቶች ለተወጣጡ ባለሙያዎች የአሰልጣኞች ስልጠና መሰጠቱ ታውቀዋል። የተግባር ስልጠናው ለሶስት ቀናት በመሬት ልማትና አስተዳደር ቢሮ ለቴክኒክና ለአይቲ ባለሙያዎች የተሰጠ ሲሆን በቀጣይነት ደግሞ ስልጠናው ለሁሉም ቅርንጫፍ ጽህፈት ቤቶች ተሰጥቶ መጠናቀቁን አውቀናል። ህብረተሰቡም የኦንላይን አገልግሎቱን እንዴት መጠቀም እንደሚቻል በተለያዩ ማህበራዊ ሚዲያ አማራጮች ግንዛቤ የመስጠት ስራ መጀመሩ ነው የተገለጸው። ለምቶ ለአገልግሎት ዝግጁ የሆነው ቴክኖሎጂ ተግባራዊ በመደረጉ 26 የሚሆኑ የተቋሙን አገልግሎቶች በኦንላይን አገልግሎት መስጠት እንደሚያስችል ጭ ምር ነው ይፋ የተደረገው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ፎርጂድ የመሬት ፋይል ማደራጀትና የሌላውን እድል ማሳጣት የሚቻልበት እድል ዝግ ተደርጓል ብለዋል። አገልግሎቱም ቀላል የሚሆንበት የዲጂታል አሰራር ተግባራዊ ሆኗል ሲሉ ገልጸዋል። ከቤትም ሆነ ከያሉበት ሆነው አገልግሎት የሚያገኙበት አሰራር ነው ተግባራዊ የሆነው ሲሉ ተናግረዋል። በዚህ ምክንያትም ፋይል ጠፋ ማለት ታሪክ ሊሆን ተቃርቧል ሲሉ ከንቲባ አዳነች አቤቤ አስረድተዋል። ፋይል ጠፋ ቢባል እንኳን የሚጠፋ የሚጠፋው ሃርድ ኮፒ ብቻ ይሆናል። ሲስተም ላይ ግን ፋይሉ ይኖራል ሲሉ ተናግረዋል። ከ700 ሺህ በላይ መብት ያላቸው ዜጎች ፋይላቸው መያያዙም ተጠቁመዋል። በዚህም የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሕብረተሰቡ ደረጃውን የጠበቀና ጥራት ያለው ከመሬት ጋር የተያያዘ አገልግሎት እንዲያገኝ የሚያስችል የኢንተርኔት አንድ መስኮት አገልግሎት እየሰጠ መሆኑን የታወቀው አስተዳደሩ ዘመናዊ የመሬት ልማትና አስተዳደር ስርዓት የተዘረጋበት ተቋምን ለመፍጠር እየተሰራ እንደሆነ ገልጾ ለዚህም የኢንተርኔት አንድ መስኮት አገልግሎት ባለሙያውን ከክፍለ ከተማ እስከ ወረዳ ብሎክ ድረስ የግንዛቤ ማስጨበጫ ስራዎችን በመስራት ወደ ተግባር ተገብቷልም ብለዋል። ከዚሁ ጋር በተያያዘ የመሬትና የቤት ካርታ አገልግሎት በዲጂታል መታወቂያ ብቻ እንደሚሰጥም ቢሮ አስታውቀዋል። ከዚሁ ጎን ለጎን ደግሞ የመሬት ሽያጭ መታገዱን መንግስት ይፋ አድርጓል። በዚህ መሰረትም በሰባተኛው ዙር የመሬት ሊዝ ጨረታ ላይ ማስተካከያና የተሰረዙ ቦታዎች መኖራቸውን የታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተ አስተዳደር ቢሮ የከተማ ቦታን በሊዝ ጨረታ ስለመፍቀድ በወጣው የሊዝ አዋጅ መሠረት ለሰባተኛ ዙር የመሬት ሊዝ ጨረታ ማውጣቱ ይታወቃል። በስምንት ክፍለ ከተሞች የተዘጋጁ ቦታዎችን በጨረታ አወዳድሮ በሊዝ ለማስተላለፍ ጥቅምት 1 ቀን 2018 ዓ.ም ቢሮ ማስታወቂያ ማውጣቱ ይታወሳል። ይሁን እንጂ በወጣው ማስታወቂያ ላይ በኮልፌ ቀራኒዮ ክፍለ ከተማ ከቀረቡ ቦታዎች በአንዳንዶቹ ላይ ማስተካከያ መደረጉ ተገልጿል። በተጨማሪም ለጨረታ ከወጡ ቦታዎች መካከል በቦሌ ክፍለ ከተማ 30 እና ሲሆን በነፋስ ስልክ ላፍቶ ክፍለ ከተማ ደግሞ 34 ቦታዎች በድምሩ 64 ቦታዎች ከጨረታ የተሰረዙ መሆኑን አሳውቀዋል። ለሰባተኛ ጊዜ በሚከናወነው በአሁኑ የሊስ ጨረታ የተካተቱት መሬቶች በቦሌ ለሚኩራ፣ የካ፣ ነፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማ እና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ከቀረቡት በቁጥር ብልጫ እንዳላቸውም ሰምተናል። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን ከገዙ በኋላ በጨረታው መሳተፍ እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ባወጣው የጨረታ ማስታወቂያ ላይ አመልክቷል። ባለፈው ነሐሴ ወር በተከናወነው ስድስተኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ ለሚገኝ መሬት ነበር። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር የተመለከት ነው የጨረታ አሸናፊዎች ዝርዝር ያሳያል በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበ ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 ብር እንደነበር በአሸናፊዎቹ ዝርዝር ላይ ሰፍረዋል የአሁኑ ዙር የሊስ ጨረታ በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት መሆኑን የከተማው የመሬት ልማትና አስተዳደር ቢሮ ገልጿል ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው ስድስተ ኛው የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን አስታውቆ ነበር። ከጨረታ አሸናፊዎች ጋር ውል የማሰሮ ሥራ ሙሉ ለሙሉ ሲጠናቀቅ ደግሞ በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክቷል።